አንተ ስለኖርክበት ስላየው ለውጡ ከሚሸለመው አንድ ሚሊዮን ወደ 33 ሚሊዮን ከፍ ብሎ አይደል? እድገቱን በየቀኑ እያየው ስለሆነ ላምሮት ጉዞ የኔ ስም ራሱ ተቀይሮ ብሩክ ላምሮት ብሩክ አሰፋ ቀርቶ ብሩክ ላምሮት፣ ይተማመንበታለሁ ምናምን ተብለሽ ነው የምትላኪውና፣ እቺ ቃል ራሷ ልብሽ ውስጥ ስትገባ ቀላል ነገር አይደለችም። እንደናት የምታያቸው አክስት ወይዘሮ መንበረን እስኪ እናንሳ። ብሩክ በጣም በደስታ በጣም ደስ ያለ ማነሳት። ምንድን ነው በጣም ኢምፕረስ ያደረገኝ ይሄ ከሙዚቃው ፍቅሩ ምናምን በተለየ ልክ ግቢ ውስጥ ስትገቢ ፐርፕል ትንንሽ አበባ ያላቸው ዛፎች አሉ እና እሱ ዛፍ ስናድግ እኛ ይርጋለም ግቢያችን ውስጥ ነበር። እናትህ አንተን ነፍሰ ጡር ሆነው የሙዚቃ ትምህርት ቤት ይማሩ ነበር። በአንድ ፎርም ማድረግ ይፈልጋሉ፣ የፋሚሊ ባንድ ማለት ነው እና እዛ ውስጥ ድራመር የላቸው ስለዚህ ቀጣሚ የወለደው ልጅ ድራመር መሆን አለበት ብለህ ትምህርት ላይ በጣም ጥሩ ስለነበርክ በትምህርቱ እንድትገፋ ነው የሚመከረው ግን ብናነሳው በጣም ደስ የሚለኝ የሐዋሳው የሙዚቃ ሀሳብ ሲነሳ እና ሲቃወሙኝ፣ ግን ታያላችሁ እኔ ነገ ፌመስ ሆናለሁ በሙዚቃ በጣም ትልቅ ቦታ ነው የምደርሰው። እና ስማችሁን እያነሳው ሚዲያ ላይ አወራለሁኝ። በእውነት ነው የምልሽ። እንደዚህ ነው ተባባሪ ነው ቆንጆ ነው።